ጤና ይስጥልን ውድ ተመልካቾቻችን፣ እንዴት ቆያችሁን? እንዴት አረፈዳችሁ? ይህ የእውቀት ብርሃን መሰናዷችን ነው። ዛሬ ላይ ወደ እናንተ ልናደርሰው የወደድነው ርዕሰ ጉዳይ ከትምህርት ጋር የተያያዘ ነው። እንደምታውቁት የእውቀት ብርሃን መሰናዷችን ከትምህርት ጋር የተያያዙ ጉዳዮችን በሙሉ ወደ እናንተ ያደርሳል። ዛሬ ላይም ሀረሪ ክልል ላይ በበጎ አድራጎት ድርጅቶች እየተካሄደ የሚገኘው ድጋፍና የልማቱን እንቅስቃሴ የመደገፍ ስራ ምን ይመስላል? በትምህርቱ ዘርፍ ላይ የሚያበረክቱት አስተዋጽኦ ምንድን ነው? እንግዲህ ዛሬ ላይ ቀርጸን ወደ እናንተ ልናደርስ ወደናል። የምንገኘውም የጁኒየር ትምህርት ቤት ነው። በመጀመሪያ እንግዲህ የጁኒየር ትምህርት ቤትን ነው የምናነሳው። የጁኒየር ትምህርት ቤትን የምናነሳበት ዋነኛ አርዕስተ ጉዳይ ደግሞ እንደ ሀረሪ ክልል የሚገኝ ሃይስኩል ወይንም ደግሞ ሁለተኛ ደረጃ ትምህርት ቤት ነው። እዚህ ትምህርት ቤት ላይ የላይብራሪ መገንባትን ተከትሎ ነው ወደ እናንተ የምናደርሰው። ይህንን ስንል የዲጂታል ላይብራሪ መደራጀትን ተከትሎ ነው። ይህ የዲጂታል ላይብራሪ የተደራጀው ደግሞ በመንግስት ተቋማት ውስጥ በሚገኝ የሁለተኛ ደረጃ ትምህርት ቤት ነው። በመጀመሪያ ላይ ስለለማና ዶክተር ገነት ፋውንዴሽን ስናነሳ ከአምስት ዓመት በፊት የተቋቋመ ድርጅት ነው። ይህ ድርጅት እንግዲህ በሐረር ከተማ ላይ የተለያዩ የልማት ስራዎችን በተለይም ደግሞ በትምህርቱ ዘርፍ ላይ የተለያዩ ድጋፎችንና እና ገዛዎችን በማድረግ ለተማሪዎች ምቹና አስተማማኝ የሆነ ትምህርትን በቀጥታ ለተማሪዎች ለማድረስና ተማሪዎች ጥሩ ስነምግባርና እንዲሁም ደግሞ ጥሩ ውጤት እንዲያመጡ የሚያስችል የተለያዩ ድጋፎችን እያደረገ የሚገኝ ድርጅት ነው። ይህ ድርጅት ይህንን ድጋፍ ማድረጉ እንግዲህ ምን አይነት በትምህርቱ ዘርፍ ላይ አስተዋጽኦ አለው ስንል የተለያዩ መረጃዎችን የተለያዩ አስተያየቶችን ተቀብለን ወደ እናንተ እናደርሳለን። በመጀመሪያም በጁኒየር ትምህርት ቤት ላይ የተደረገውን እንግዲህ ወደ እናንተ የምናደርስን የሚሆነው በዚህ በጁኒየር ትምህርት ቤት ላይ የዲጂታል ላይብራሪ መገንባቱ ምን አይነት ለክልሉም እንዲሁም ደግሞ ለትምህርት ቤቱም ምን አይነት አስተዋጽኦ ምን አይነት ውጤት እንጠብቃለን? ስንል እንግዲህ የክልሉን አመራሮች አግኝተናል። እነዚህ አመራሮች እንግዲህ ምን አይነት አስተዋጽኦ ይኖረዋል? የዲጂታል ላይብራሪ በዚህ ትምህርት ቤት ላይ መደራጀቱ ስንል የተለያዩ አስተያየቶችን ሰብስበናል። እናንተም ጥሩ ጊዜ እንደሚሆንላችሁ ባለሙሉ ተስፋ ነኝ። በመጀመሪያ በጁኒየር ትምህርት ቤት ላይ የዲጂታል ላይብራሪውን ተከታትለን ተመልሰን እንገናኝ። ከእናንተ ጋር አብሬያችሁ ቆይታም አደርገው እኔ ሰላም መዝገበና ባልደረባዬ ሙሉ አለም ጫኔ እንዲሁም ደግሞ ካሜራማን ዙቤር ዩሱፍ በጋራ በመሆን ነው። እናንተም ጥሩ ጊዜ እንደሚኖራችሁ ባለሙሉ ተስፋ ነኝ። ወደ ፕሮግራሙ እንለፍ። የእድገት ቁልፍ መሳሪያ ትምህርት ነው። ለትምህርቱ ዘርፍ የሚደረጉ ድጋፎች ለሀገር እድገት ወሳኝ ሚናን ይጫወታሉ። የለማና ዶክተር ገነት በጎ አድራጎት ማህበር ለትምህርቱ ዘርፍ ላቅ ያለ አበርክቶ እያበረከቱ ይገኛሉ። ከትምህርቱ ጎን ለጎንም በተለያዩ ልማት ስራዎች በሀገር አቀፍ ደረጃ እየተሳተፉ ሲሆን አቶ ለማ እትብታቸው በተቀበረበት የፍቅር ሀገር በሆነችው ሐረር ከተማም በተለያዩ ትምህርት ቤቶች ለተማሪዎች ምቹ የመማሪያ ስፍራ ከመፍጠርና የትምህርት ጥራትን ከማስጠበቅ አንጻር የተለያዩ የትምህርት ቁሳቁሶች፣ ዘላቂነት ያለው ንጹህ የመጠጥ ውሃ አቅርቦት፣ የመጸዳጃ ቤት በማሰራት የበኩላቸውን እየተወጡ ይገኛሉ። በያዝነው 2017 ዓመተ ምሕረትም በጁኒየር ና በውሕተ ምስራቅ ህጻናት ማሳደጊያ ማዕከል የተለያዩ ድጋፍና እገዛዎችን አድርገዋል። በሐረር ሁለተኛ ደረጃ ትምህርት ቤት የዲጂታል ላይብራሪ አደራጅተዋል። ይህ ዲጂታል ላይብራሪ መደራጀቱ ለትምህርቱ ውጤት ብሎም ተማሪዎችን ከቴክኖሎጂ ጋር ለማስተዋወቅ የራሱ የሆነ አስተዋጽኦ አለው። የልማት ሁሉ ቁልፍ የአእምሮ ልማት በመሆኑ ትውልድን ለማነጽና ለመገንባት የሚደረጉ ድጋፎች ምሳሌ የሚሆን ተግባር ነው ያሉን በምክትል ርዕሰ መስተዳድር ማዕረግ የሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ሙክታር ሳህሊ ናቸው። ያው እንደሚታወቀው በተለይ አቶ ለማ በክልላችን በተለይም የትምህርት ሴክተሩ ላይ ሰፋፊ ድጋፎችን በራሱ ተነሳሽነት ለከተማዋ ለክልሉ ካለው ጠለቅ ያለ ፍቅር ማንም ናሳይለው በራሱ ያለውን ጋፕ ለመፍታት ከረጅም ዓመታት በፊት የጀመረውን ስራ እንዲሁ ደግሞ አሁንም ቀጥሎ ስላየው በጣም እጅግ ደስ ብሎኛል። እድሜና ጤና እንዲሰጠው እመኛለሁ። ከዚህ በላይ ደግሞ እንደሚሰራ በጣም እተማመንበታለሁ። ካሁን ቀደም ትምህርት ቤቶች ላይ ተማሪዎች በውሃ ምክንያት ብቻ በውሃ እጥረት ምክንያት የትምህርት ሰዓት ብክነት እንዳለ በማየት ይህንን ለወንድሙ መታሰቢያነት በሚሆን መልኩ በተማረበት ትምህርት ቤት ላይ የውሃ ጉድጓድ እንዲቆፈርና አንድም ተማሪ ለውሃ ሲል ከዛ ትምህርት ቤት እንዳይወጣ ያደረገበት አግባብ ታሪክ የማይረሳው ነው። ጎን ለጎን ይህንን ስራ በሰራ ማግስት በተመረቀበት ቀንም እዛው ትምህርት ቤት ላይ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ የሚማሩበት ተማሪዎች የግብአት ውስንነቶች መኖሩን በማወቅ እንዲሁ ደግሞ ላይብራሪ ዲጂታል ላይብራሪ አስፈላጊ እንደሆነ በቀረበለት ጥያቄ መሰረት ይህንን ወዲያውኑ አሁንም ተቀብሎ እስከነ ቤተሰቡ መጥቶ ያስመረቀበት ሁኔታ ነው የነበረውና እዛው ላይ አብዛኛው ትምህርት ቤቶቻችን በተለይም የአይቲ ግብአቶችና እንዲሁ የውሃ ጉድጓድ እንዲሁ ለተማሪዎች ደግሞ የመጸዳጃ አገልግሎት ሊሰጡ የሚችሉ እጥረቶች መኖራቸውን በቀረበለው ጥያቄ መሰረት እነዚህን ሁሉ ማለት ነው እስከነ ቤተሰቡ ጋር እና ሐረርን ከሚወዱ ሰዎች ጋር በጋራ በመሆን ዛሬ ለምረቃ የደረሰበት ሁኔታን ያለው እና ለዚህም ጥሪያችንን ተቀብሎ በዚህ ደረጃ ለሀገሩ ምላሽ መስጠት በመቻሉ በጣም ከልብ ደስ ብሎናል። እኔም ይሄንን ነገር እውን ሆኖ ቢሮን ብቀይር ማለት ነው በማየቴ ከሱም ጋር በዚህ ደረጃ በመገናኘቴ በጣም ደስ ብሎኛል። ይሄ ተግባር አሁንም የሚቀጥል እንደሆነ ተስፋ አደርጋለሁ። በተለይም እንደ ሀገር ከተማዋን ውብ፣ ማራኪ ለኑሮ አመቺ እንድትሆን በተለየ ሁኔታ ደግሞ ጆጎልን ሕያዊቷ ሙዚየም የምትባለዋን ለሰው ልጅ ኑሮ ምቹ፣ ለቱሪስትም ሳቢና ማራኪ እንድትሆን እንደ ሀገር ያለችን በዩኒስኮ የተመዘገበችዋን ጆጎል ልክ ትምህርት ሴክተሩ ላይ እያደረገ ያለውን ጥረት ማለት ነው እዛም ላይ ደግሞ ማለት ነው ጆጎልን ለቀጣዩ ትውልድም እንዲሁ ደግሞ አሁን ላለውም ማህበረሰብ ምቹ በማድረግ የተጀመረውም የክቡር ፕሬዚዳንታችን ኢኒሼቲቭ በመቀላቀልም ትምህርት ሴክተር ላይ እያደረጉ ያሉትንም ጭምር ለዛ እንዲያደርጉልን በዚሁ አጋጣሚ ጥሬን ማቅረብ እፈልጋለሁ። በተለይም አሁን ኢንቨስት እየተደረገ ያለው ልማት የኢንፎርሜሽን ኮሚኒኬሽን ላላቦችን የማደራጀት በትምህርት ቤት ውስጥ የውሃ መሰረተ ልማት ምቹ የሆነ ስታንዳርዱን የጠበቀ ሽንት ቤት እንዲገነባ መደረጉ የትምህርት ቤቶችን የስታንዳርዳቸውንም ጭምር ከፍ የማድረግ ለመማር ማስተማርም ጭምር ምቹ የሆነ ኢንቫይሮመንት እንዲፈጠርና በተለይ ዲጂታል ኢትዮጵያ ብለን አሁን የጀመርናቸውን ኢኒሽቲቮች በትምህርት ቤትም እሁን እንድናደርግ የራሱ የሆነ አስተዋጽኦ ያለው ስለሆነ ትልቅ ስራ ነው የተሰራው ለማለት እፈልጋለሁ። በተለይም እንደዚህ ሀይ ስኩሎች ላይ አስራ ሁለተኛ ክፍል ኦንላይን ኤግዛሞች ለመስጠት በሀገር ደረጃ ዝግጅት እየተደረገበት ባለፈው ዓመት ፓይሬት የተደረገበት አግባብ ነው ያለው እና ለነዚህ ተማሪዎችም የመማር ውጤታቸው የተሻለ እንዲሆን ኤክስፒሪንስ እንዲኖራቸው በኦንላይን ኤግዛሚኔሽን የራሱ የሆነ አስተዋጽኦ የሚሰጥ ከመሆኑ ጋር ተያይዞ እጅግ የሚበረታታ ተግባር ነው። ይሄ ልማት በዚህ መቆም የለበትም። ሁሉም የሐረር ተወላጅ እንደ ወንድም ለማ አስተዋጽኦ እንዲያበረክት በዚህ አጋጣሚ ጥሪን ማቅረብ እፈልጋለሁ። ልማቱ ይቀጥላል። ሐረር የማንሰራራት ጊዜዋን እንግዲህ ትቀጥላለች። ስለዚህ ሐረርን ለሁሉም ለዋሪ ምቹ የማድረግን ስራም በተጀመረው አግባብ የምንቀጥል ይሆናል። ስለዚህ ይሄ በዚህ ሂደት ውስጥ ሁሉም የሀረር ነዋሪ ሁሉም የሀረር ወዳጅ ሌላ ቦታ ላይ ያለውም ጭምር፣ ልክ ቅድም እንዳልኩት እንደ ወንድም ለማ እጅ ለእጅ ተያይዘን ከዳር ይህን ልማት እንድናደርሰው ጥሪን ማቅረብ ፈልጋለሁ። አመሰግናለሁ። በተለያዩ ሁኔታዎች ወጥተው የተማሩበትን ትምህርት ቤት በማሰብ ይህን መሰል የትምህርት ቁሳቁስ ድጋፍ ማድረግ የትምህርቱ ዘርፍ የተሻለ ትውልድ ለመገንባት እያደረገ ያለውን ጥረት የሚያግዝ መሆኑን የገለጹት የሀረሪ ክልል ትምህርት ቢሮ ኃላፊ አቶ ጌቱ ነገው ናቸው። ዛሬ በሀረር ሁለተኛ ደረጃ ትምህርት ቤት እያከናወነ ያለ ነው በአቶ ለማና በዶክተር ገነት ፋውንዴሽን መስራች ድርጅት በአይቲ ስራ ላይ የተሰማሩትን ስራ ለመመረቅ ነው የመጣ ነው። ይሄ በክልሉ ተወላጅ ልጆች የተሰሩ ያሉ ስራዎች በተለይ ለክልላችን የትምህርት ጥራትን ከማስጠበቅ አንጻር የትምህርት ፋሲሊቲን ከማስፋፋት አንጻር የተማሪዎችን በትምህርት ቤት ላይ የሚጠቀሙበትን የቴክኖሎጂ አጠቃቀምን ከፍ የሚያደርግ ከመሆኑ አንጻር ትልቅ ድርሻ አለው ማለት ነው። በተለይ የክልሉ ተወላጅ የሆኑ ሰዎች አቶ ለማ ብዙ መማር ይችላሉ ማለት ሌሎች መካላቶች፣ ምክንያቱም ከሀገር ሰው ሲወጣ ሀገርን መሸሽ ሳይሆን ሀገርን ወዶ ተመልሶ ለሀገር መስራት እንደሚቻል ከሳቸው ማሳያ ነው ማለት ነው። ሀገር ብትገነባው በሀገር ውስጥ ብቻ ሳይሆን ከሀገር ውጭ ባሉ ልጆችም ነው ማለት። ስለዚህ ይሄ የፖለቲካ ልዩነት ሳይኖረን የፖለቲካ ልዩነት ቢኖረንም ለማንኛውም ሰው ለተማሪ ማህበረሰቡ የትምህርት ጥራትን ከመደገፍ አንጻር ተምሎ ያለፈ ማህበረሰብ እስከሆነ ድረስ እነዛ በውጭ ሀገር ያሉ ሰዎች ይህንን፣ ዲያስፖራዎቻችን ይህንን ስራ መስራት ከነሱ ይጠበቃል ማለት ነው። ስለዚህ እንደዚህ አይነት ተግባራቶች የበጎ ተግባራቶችን ከሳቸው ተምሮ ሌሎቹ ሰዎችም እንደዚህ አይነት ነገሮች ሊረዱ ይገባል ማለት ነው። ለሐረር ሁለተኛ ደረጃ ትምህርት ቤት 50 አዳዲስ ኮምፒውተሮች ኮምፒውተሮችና 120 ኮምፒውተሮች ጥገና ተደርጎላቸው ወደ ስራ ገብተዋል። በሐረሪ ክልል በ2016 ዓመተ ምህረት የ12ኛ ክፍል ኦንላይን ፈተናን ለማስፈተን በገጠመን የኮምፒውተር እጥረት ምክንያት የግል ትምህርት ቤቶችን ብቻ እንዳስፈተኑና እንደ ክልልም ጥሩ ውጤት እንደተመዘገበ ገልጸው ዘንድሮ ይህ ድጋፍ መደረጉ በ2017 ዓ.ም የመንግስት ትምህርት ቤቶችም በትምህርት ቤቶቻቸው ልጆቻቸውን ማስፈተን ከመቻላቸው በተጨማሪ በሚያውቁት አካባቢ መፈተኑ ጥሩ ውጤት እንዲያመጡ እንደሚያስችላቸው የጠቆሙት አቶ ጌቱ ነገው ናቸው። ሌላኛው በተለይ ዘንድሮ ለ12ተኛ ክፍል ተማሪዎቻችን በኦንላይን እንዲፈተኑ ከምናደርግባቸው አንዱ ጉዳዮች ኮምፒውተር ነው ማለት ነው። ኮምፒውተር የማሰባሰብ ስራዎች እየሰሩ ነው። ከዛ ውስጥ አቶ ለማና ዶክተር ገነት ፋውንዴሽን ይህንን ድጋፍ ሲያደርጉልን አምሳ በተለይ አዲስ ኮምፒውተሮች መቶ ሀያ ደግሞ በአጠቃላይ እድሳት የተደረገበት ይህን ሁላ በአንድ ጊዜ ተማሪ መፈተን የሚችል የአይሲቲ ሴንተር መመስረታችን ትልቅ ግብአት ነው ለክልላችን ማለት ነው። የለማና ዶክተር ገነት በጎ አድራጎት ማህበር ከአምስት ዓመት በፊት የተቋቋመ ግብረሰናይ ድርጅት ነው። የድርጅቱ መስራች አቶ ለማ ጌታቸው ስለ ድርጅቱ ጠይቀናቸው ምላሻቸውን ሰጥተውናል። ፋውንዴሽናችን አንዳራ አምስት ዓመት ቤት ጀምረው እኔና ባለቤቴን ጀመር የጀመርነው በግላችን በራሳችን እና ዘላ አምስት ዓመት አምስት ዓመት ይሆናል። አምስት ዓመት በተለያዩ ኢትዮጵያ ውስጥ አንዳንድ ነገሮች እየሰራን ነው። ፋንዴሽን ብዙ ነገር ይሰራሉ። ወደኋላ ዞርዬ ብነግርሽ ራስ መኮንን ትምህርት ቤት ኮምፒውተር አልነበራቸውም፣ አስገብተንላቸዋል ኮምፒውተር ውሃ አልነበራቸውም ውሃ አስገብተናል ላቸዋል ለቃስ ትምህርት ቤት ውሃ አስገብተናል ፈዲስ አካባቢ መነፅር ለሌላቸው ሰዎች መነፅር እንዲኖራቸው አድርገናል ተማሪዎች ብዙ ጊዜ አይታያቸው ነበር ካሱ ዶክተሮች አድርገን ወደ 150 ተማሪ ይረጠናል እዚህ አሁን እንደምታየው ወደ 200 ኮምፒውተር ክልሉ ትምህርት አሰራር ዘናግለው አድርገናል አሁን ደግሞ ዳሮ የሚባል ቦታ ሳውዘንድ ኢትዮጵያ ወደ አንድ ሦስት ነው አራት ገደማ ጉርጓድ አስቀረ። ከአራት ሺህ ቤተሰብ በላይ ይጠቀማል። ነገ ደግሞ መንፈሳዊ ትምህርት ቤት ለተማሪዎች ለአዳሪ ትምህርት ቤት ውሃ፣ ሽንት ቤት ስምንት ሽንት ቤትነት ሻወር ለብ አድርገን ይላቸዋል። ከአቶ ለማ እንግዲህ የአይሲቲ ብቻ ላይ አይደለም በውሃ ጉድጓድ ቁፋሮ ላይ፣ በተማሪዎች ሽንት ቤት ላይ በጣም በርካታ ስራዎች ናቸው እየሰሩልን ያሉት ማለት ነው። አሁንም በቀጣይ በርካታ ስራዎች ሊሰሩልን ቃል ገብተውልናል ማለት ነው። ስለዚህ ይሄ የትምህርት ጥራቱን፣ የትምህርት ተደራሽነቱን፣ የትምህርት ቅበላውን የተማሪዎቻችን ይሄን ከፍ የሚያደርግ ስራ ነው እየሰራን ያለንና ለትልቁ ትልቅ፣ ለክልሉ ትልቅ ድርሻ ያለው ተግባር ነው ያከናወኑልን። በዚህ አጋጣሚ በክልሉ መንግስትና ትምህርት ቢሮ ስም ላመሰገናቸው እፈልጋለሁ ማለት ነው። አባቶቻችን በመግቢያዬ ላይ እንዳስተዋወቅኳችሁ እንግዲህ ይህ የለማና የዶክተር ገነት ፋውንዴሽን በትምህርቱ ዘርፍ ላይ የተለያዩ ስራዎችን እየሰራ ይገኛል። በሀረሪ ክልል በተለያዩ ትምህርት ቤቶች ከዚህ ቀደምም የውሃ አቅርቦት እንዲሁም ደግሞ የሽንት ቤት ወይም የመጸዳጃ ቤት ግንባታዎችን እያከናወነ ተማሪዎች የተሻለና ምቹ የመማር ማስተማር ሂደት እንዲኖራቸው የራሱን የሆነ አስተዋጽኦ እያደረገ ይገኛል። ከነዚህም መካከል እንግዲህ ዘንድሮ ላይ ደግሞ የጁኒየር ትምህርት ቤትን ተመልክተን ተመልሰናል። አሁን ደግሞ የምንገኘው በሆህተ ምስራቅ የህፃናት መርጃ ማዕከል ነው። በዚህ ማዕከል ላይ ደግሞ ይፋ ፋውንዴሽን የተለያዩ ነገሮችን እርዳታ አድርጓል። ከዚህ በተጨማሪ እንግዲህ የውሃ ንጹህ የመጠጥ ውሃ አቅርቦት፣ የመጸዳጃ ቤት እንዲሁም ደግሞ የሻወርና የእጅ መታጠቢያ ገንዳዎችን፣ የልብስ ማጠቢያ ገንዳዎችን ጨምሮ የተለያዩ ስራዎችን የሰራበት ሁኔታ አለ። እሱንም አስቃኝተናችሁ ተመልሰን የምንገናኝ ነው የሚሆነው። አሁንም በድጋሚ ከእናንተ ጋር ቆይታ የምናደርገው እኔ ሰላም መዝገበና ባልደረባዬ ዙቤር ሱፍ በጋራ በመሆን ነው። ጥሩ ጊዜ ይሆንላችሁ። የሆህተ ምስራቅ የህጻናት ማሳደቂያ ማዕከልም በለማና ዶክተር ገነት በጎ አድራጎት ማህበር በተደረገለት የንጹህ አቅርቦት የልብስ ማጠቢያ ገንዳ፣ የመጸዳጃ ቤት ግንባታ ልጆቹ ትምህርታቸውን ያለምንም እንከን እንዲማሩ ከማስቻሉ በተጨማሪ በጤናው ዘርፍም ተላላፊ ከሆኑ በሽታዎች እንደተጠበቁ የድርጅቱ ስራ አስኪያጅ ገልጸውልናል። በመጀመሪያ ለህጻናት መሰረታዊ የሚባሉ የምግብ መጠለያና ጤና እንደዚሁም ሌሎች አልባሳት ናቸው፣ መሰረታዊ የሚባሉት ነገሮች። እነዚህ ነገሮች የአንድ ህፃን ሙሉ ስብ እና ይዘው እንዲሄድ ይረዳዋል። እድገቱንም ያስተካከል ይሆናል እና በዚህ መሰረት በተደረገልን ድጋፍ አንደኛ የውሃው የተሰራልን ወሩ ተሰርተዋል። ያ ነገር ለእኛ ከልጆች ከመጠጥ ባለፈ ነው፣ ከመጠጥ ባለፈ ለንጽህናቸው፣ እንደዚሁም ደግሞ አይጎራ አትክልቶችን በመትከል ከሚገኘው ምርት ልጆች ተጠቃሚ የሚሆኑበትን ነገር በቂ የሆነ ውሃ ማግኘት ይችለናል። በሌላ በኩል ቅድም እንደገለጽኩትኝ ከሶስት አመት በፊት የውሃ ጎርፍ ነበረ እና የዛ ጎርፍ ላይ ሽንት ቤት ልጆች የነበረ ሽንትቤት ነበረ ነበር። ያው አቅም በነባረው ነው ብዙ ጊዜ እና ጎርፍ ገብቶት ለመጠቀም የማይሆን ሆነዋል፣ ተበላሽተዋል። እና ሴት ህጻናት አብሶ ጥላስር እንደዚህ ወጣ እያሉ እንደዚህ አይነት ኤሪያዎች ያ ደግሞ ትንሽ አምሮ የሚከብድ ነገር ነው። እኛ የተወሰነች በነበረችን የተወሰነ ነገር አድገን ነበር። ያም ቢሆን ግን ከልጆቹን የተሟላ ከጤናቸውን ማንፃ አደጋ ውስጥ የነበረበት ነገሮች ነበሩ እና አሁን ላይ ልጆቹ ነጻ ሆነዋል። ኖርማል ሻወር ውሃም በቀላሉ አግኝተዋል። የንጽህናቸውን ሴቶቹ አውሶ በራሳቸው በተከለልና ንጹህ በሆነ ኤሪያ ላይ እና እኛም ከስጋት ከተላላፊ በሽታ ከሚፈጠር ነገር ከስጋት ድነናል። ለዛሬ አለም ለቀጣዩ ልጆች እነዚህ ህጻናት አድገው ሌሎች በእነሱ በሚተኩት ደግሞ ህፃናት በእነዚህ ነገሮች በመጠቀም የተረጋጋ ነገሮችን ለመፍጠር ያስችላል ብዬ። ያኔ ላይ ሽንት ቤት አሁን ለምሳሌ ሽንት ቤት ላይ ሻወርና ሽንት ቤት አንድ ላይ ነበረ የምንጠቀመው እና ደግሞ ትንሽ ሽንት ቤታችን ምራቂ ነበር እና በጎርፍ ምክንያትም ተበላሽቶ ነበር ሽንት ቤቱ። እና ደግሞ ክፍሎቹም ያኔ አነስ ይላሉ፣ አሁን ብዙ ነው ክፍሎቹ እና ሻወር ብቻው መሆኑና ገንዳ ደግሞ ያኔ ወንዶች ጋር ገንዳ አንድ ላይ ነበር የምንጠቀመውና ልብሳችንን እንዳጋጣሚ አስቀምጠነው ከሄድን እስክንመለስ ልብሳችንን አንስተው እነሱ ልብሳቸውን እያጠቡ ነው የሚጠበቁት። አሁን ግን ያው የራሳችን ስላለ ከወንዶቹ እኩል ሆነናል። በገንዳው ያኔ እነሱን እንትን ብለን ነበር የምንጠቀመው እና ያኛውን ደግሞ የታችኛው የእጅ መታጠቢያውን ደግሞ ስናይ ያኔ ሕጻናቶቹ ላይ ወጥተው ገንዳ ላይ ወጥተው ነበር የሚጠቀሙት አሁኑ ግን ለሁሉም የእድሜ ክልል እንደፈለጉ ሆነው እንዲጠቀሙ ያስችላል። ውሃም ደግሞ ያው ብዙም እንትን የለውም ውሃ እንደ ማለት ይሄን ያህል የሆነ ሰዓት ላይ ውሃ እንትን ይላል። አሁን ግን ውሃው በደንብ ነው የኪችን ቤቱ እዛ ጋ የምንታጠብበትም በቃ ሁሉም ቦታ ውሃ አለ እንደምንፈልገው ማለት ነው። ውህተ ምስራቅ ህጻናት ማሳደጊያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስር የሚተዳደር ሲሆን ማዕከሉ በአሁኑ ጊዜ 59 ህጻናትን በእውቀትና ስነ ምግባር በማነጽ እያሳደገ ሲሆን ልክ እንደ ለማና ዶክተር ገነት በጎ አድራጎት ማህበር ሌሎችም ትውልደ ኢትዮጵያውያንና የክልሉ ተወላጆች ድጋፍ ቢያደርጉላቸው ማሳደጊያው ካለው ቦታና ስፋት አንጻር ከ250 በላይ ልጆችን በተገቢው መልኩ ተቀብሎ ማሳደግ እንደሚችል የጠቆሙን የድርጅቱ ስራ አስኪያጅ ናቸው። እንግዲህ ያው እንደሚታወቀው ከምስረታው ጀምሮ እስከ አሁን ድረስ ከ5200 ቁጥር በላይ ያላቸው ህጻናቶችን በማሳደግ ላይ ለቁም ነገር አብቅቷል። አሁን በአሁኑ ሰዓት እራሱ በአገር አቀፍ ደረጃ ከፍተኛ ቦታ ላይ ያሉ በተወሰነ መልኩ ድጋፍ የማድረግ እና የመተባበር ነገሮች አሉ። አሁንም አንጀራ ማንደፍሮ እንደምታዩ እዚህ ያደገ ልጅ ነው ራሱን ችሎ አሁን ላይ ነገሮችን ትምብሮ ደግሞ ለኛም ለቤቱ ዞር ዞር አይቶ ነገሮችን ያስተካክልበት መንገዶች አሉ። በተለያየ ዓለም ላይ ያለው ኢትዮጵያዊ ወይም ደግሞ ትውልደ ኢትዮጵያዊ ባገር ውስጥም ያሉ በአጠቃላይ ዞሮ ዞሮ የምንሰራቸው ስራዎች እኛ ታርጌት የምናደርገው ህፃናት ነው፣ ተንከባካቢ ያጡ፣ እናት አባቶቻቸው በተለያየ ምክንያት የሞቱ ህፃናትን ቀን የጨለመባቸው። እንደው አንዳንዴ ጎዳና የወደቀ ልጅ ሲታይ ራሱ ችግሩ ነው እንጂ ወደዛ ያመጣው ሌላ ነገር አይደለም። እና ከነዛዎች ማዛት ብናገኝ ለጻፋት እናሳድጋለን። ነገር ግን ያን ለማድረግ እኛ የውጭ ነበር አቅም ተራከማ አሁን ላይ ስለዚህ፣ ማን ነው ያለን? ዞሮ ዞሮ ህዝብ ነው። እና የኢትዮጵያ ህዝብ አጠቃላይ፣ በውጭ በሀገር ውስጥ ያለው ይሄን ነገር አይቶ ስራዎቻችንን እያየ የልማት ስራዎችን ነው እኛ አሁን ይበልጥ ታርጌት አድርገን ይሄን ያለነው የቻለውን ያክል ድጋፍ እያደረገልን። አሁን ደግሞ በቅርብ ጊዜ የምንጀምረው የሾርት ኮድ ቴሌ ተስማምተን ሁለት ኮድ ሰጥቶናል። አሁን በሜቢ በቀጣይ 15 ቀን ውስጥ ያው ነገር ይጀምራል። በዛም ሲስተም ውስጥ ገብቶልን በእንዳው በየወሩ ከአምስት ብርም አስር ብርም እያንዳንዱ ኢትዮጵያዊ ከሚያገኘት ላይ ቢጥልልን እኛ ብዙ ህፃናቶችን ይዘን የማሳደግ አቅም አለን። እንደምታየው ተቋማችን ሰፊ ነው፣ ለህፃናት ምቹ የሆነ ኤሪያ ነው እና ህዝቡ ድጋፍ ቢያደርግልን በአካል በሚመጡ ሰዓት ላይ ገባ ብለው ልጆቹን እያዩ እንኳን ቢሄዱ ቢያንስ ለውስጥ የሚያስቀር ይመስለኛል። ዛሬ እንዳየሽው ብዙዎቹ ያነገርተልጆ ያለው ነገር የተሻለ ልጆቹ እኛ እናትና አባታቸው ማንም የላቸውም። ከኛዎች እንደዚህ አይነት ደሞ ሰዎችን ሲያዩ በጣም ደስተኛ ይሆናሉ እና ፍቅራቸውም ይጨምራል እና ሁሉም ኢትዮጵያዊ የቻለውን ቢያደርግልን ቢደግፈን ተባበሩ ነው። ምክንያቱም አቅም አለን እኛ። ከአራም ሲጀመር ከ450 ህፃን በላይ ነበር የነበረው። አሁን ላይ ውስጥ ላይ 59 ህፃን ብቻ ነው ያለው። 59 ህፃን ከአንዲት ሴትና ና ጀርመናዊ ሴት እና በዚህ ማዕከል ውስጥ በሚሰሩ የትንንሽ የልማት ስራዎች ብቻ በሚገኝ ድጋፍ ነው ያለ ነው እንጂ እኛ ብንችል እስከ 250 ና 300 ህፃናት በዚህ ሰዓት መቀበል እንችላለን። እና ይህ ፕሮግራም የሚያዩት ሁሉም ኢትዮጵያዊ የማቀርበው ነገር የቻላችሁን የአቅማችሁን፣ በተቻላችሁ በጸሎትም ሌላ እንኳን አቅሙ እንኳን ባይሆን በጸሎት አግዙን። እግዚአብሔር ደግሞ ይሰማል። አመሰግናለሁ ለለማና ለዶክተር ገነት እናመሰግናለን እና ለኢንጂነር ለሱም እናመሰግናለን እና ለግቢዎቻችን ኃላፊ ሰዎች እናመሰግናለን። ለጆኒ ሰው ሁሉንም እናመሰግናለን። እኛም ትልቅ ቦታ ደርሰን እንደዚህ አይነት ስራ እንደምንሰራ ተስፋ እናደርጋለን። በመጨረሻም ያነጋገርናቸው አመራሮች ለለማ እና ዶክተር ገነት ፋውንዴሽን ምስጋናና መልእክት አስተላልፈዋል። ላልፈው መልእክት ከአቶ ለማ ሌሎች የሀረር ክልል ተወላጆች፣ ባለ ሀብቶች፣ ባለ ድርሻ አካላቶች፣ ሀብት ያላቸው ከሀገር ውጭ ያሉት ዲያስፖራዎች እነዚህ ሁሉ ለሀረር አሁን ሐረር ከፍታ ላይ ነው ያለችው። የሐረር የከፍታ ዘመን ላይ ነው ያለ ነው። ይህን የከፍታ ዘመን በጋራ እናረጋግጠ ነው ብላቸው። ምክንያቱም ያላቸው ካላቸው ላይ ሰው መስጠት ለዛሬ ለሱ ወጪ ሊመስለው ይችላል፣ ግን ለነገ ከፈጣሪ ዘንድም ሊያስታርቁ የሚችሉ ተግባራቶች ናቸው። የበጎ አድራጎት ስራ ባይዘዌ ስላለን ብቻ አለ ሳይኖርም ሰዎች የሚደገፉበት ሁኔታዎች አሉ። ካለን ደግሞ የበለጠ ሰዎች ሊደገፉ ይገባል ማለት ነው። ስለዚህ ሌሎች ውጭ ላይ ያሉ ሀገር ውጭ ውስጥ ያሉ በክልል ውስጥ ያሉ ቶች የእሳቸውን ፈለግ ተከትለው ትምህርት ቤቶችን መስራት አለብን ማለት ትምህርት ቤቶችን መስራት ካለ የሚኖርብን ለምንድን ነው ነገ ሀገርን ተረከቡ ማስተዳደር የሚችሉ ነገ ዶክተር የሚሆኑ ነገ እነሱን ተክቶ ነጋዴ መሆን የሚችሉ ሰዎች ከትምህርት ቤት ነው የሚወጡት ማለት ነው ስለዚህ ዛሬ ተማሪዎች ለምንሰራቸው ስራዎች ለማህበረሰቡም ለሀገራችንም ትልቅ ፋይዳ ስላለው ሌሎች ከሳቸው ተምረው ትምህርት ቤት ላይ የሚደረጉ ድጋፎችን ሁሉንም ሳይቆጥቡ ካላቸው ላይ እንዲደግፉን ጭምር ለማሳሰብ እፈልጋለሁ ማለት ነው እኔ አንድ ነገር አምናለሁ ጉር አይደለም አረገው እንዲታይልኝ ነገር አለ የምፈልገው። ብዙ ኢትዮጵያኖች አሉ። ከዚህ ትምህርት ቤት ተምረው ኑሯቸው የተሳካላቸው ሰዎች አሉ። ወደ ኋላ ዞር ብሎ ሀገራቸውንና ሕዝባቸውን ቢረዱ ደስ የሚል ነገር ነው። የሚያስደስት ነገር ነው እና እነሱን ኢንከሬጅ ለማድረግ ስለስ እኔን አሪያ እንዲከተሉ ለዛ ነው እነዚህ አርገን አዘጋጅተን እያደረግን ያለ ነው። አሁ ሌሎች ወገኖቻችንም እንደሚቀጥሉ ተስፋለን። አድማጮቻችን እንደተከታተላችሁት እንግዲህ የዛሬው የእውቀት ብርሃን መሰናዷችን በሐረሪ ክልል ለሚገኙ ትምህርት ቤቶች የተለያዩ ድጋፍና እገዛ የሚያደርገውን የለማና የዶክተር ገነት ፋውንዴሽን በተለያዩ ትምህርት ቤቶች ያደረገውን እገዛና ድጋፍ ተመልክተን ተመልሰን ተገናኝተናል። እንግዲህ ስለ ሆህተ ምስራቅ የህፃናት መርጃ ማዕከል ስናነሳ ሆህተ ምስራቅ የህፃናት መርጃ ማዕከል እንግዲህ በ1956 ጀምሮ እንደተመሰረተ የሚነገርለት ነው። ከዚህ በተጨማሪም እስካሁን ጊዜ ድረስ ወደ አምስት ሺ ሁለት መቶ የሚሆኑ ህፃናትን አሳድጎ ለወግ ማድረግ ያበቃ የተለያዩ ጥሩ ጥሩ ቦታ ላይ የሚገኙ ልጆችን ያፈራ ትምህርት ቤት ነው። ይህ አዳሪ ትምህርት ቤት ደግሞ የተለያዩ ስራዎችን እስከ ዛሬ ድረስ በአንዲት ግለሰብ እርዳታና እንዲሁም ደግሞ በውስጥ ገቢ የራሱን ልጆች እያስተዳደረ የሚገኝበት ሁኔታ ነው ያለው። ይህንንም በመመልከት እንግዲህ የለማና የዶክተር ገነት ፋውንዴሽን የተለያዩ እገዛዎችን አድርጎለታል። እነዚህን በማስቃኘት እንግዲህ ከእናንተ ጋር ቆይታ ያደረግ ነው። እኔ ሰላም መዝገበና ባልደረባይ ዙቤር ዩሱፍ በጋራ በመሆን ነው እስከ ሳምንት፣ መልካም ሳምንት።